አሰላሙአሌይኩም ረህመቱላሂ ዋበረካቱ ድና የተከበሯችሁ ቤተሰቦች ንዲናቸው ደናናቸው ወይኔ ሰላም ነኝ። ሁላችንም ሰላም ብያ ውዳ ገር በያላችሁበት አላህ ይጠብቃችሁ ማለት ነው። ዛሬ ይዤላችሁ መጣሁት ደግሞ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ የህይወት ታሪክ ነው። ላይክ፣ ሼር፣ ሰብስክራይብ እያረገችው አበረታቱ ማለት ነው። ሁለተኛ የሙስሊሞች ኸሊፋ ኡመር ኢብኑል አልኸጣብ ረዲ ላሁ አንሁ ከነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ወዳጆችና ና የቅርብ ሰዎች ውስጥ ናቸው። ነቢዩ ሰለላሁ ዓለይሂ ወሰለም እስልምናን ለማስፋፋት ባደረጉት ትግል ውስጥ ዑመር ኢብኑል አልኸጣብ ረዲ ላሁ አንሁ ትልቅ ድርሻ ነበራቸው። የዑመር ኢብኑ አል አብ ረዲላን ቅጽል ስም ፈሩቅ ሲሆን ትርጉሙ መጥፎው እና ጥሩን ለይቶ የሚያውቅ ወይም አስታወይ ማለት ነው። ውልደት ዑመር ኢብኑን አልኻጣብ ረዲላን የተወለዱት በመካ ከተማ ከዝሆኖች ክስተት በአስራ ሶስት ዓመት ወይም የትውልድ ከታላቁ ፈጅር ጦርነት ከአራት ዓመታት በኋላ ነበር። የቤተሰብ አባታቸው ኻጣብ ኑፈይል ሲሆን ከነቢዩ መሐመድ ሰለላሁ አለይሂ ወሰለም ጋር በአካብ በኩል ይገኛሉ። የአዴው አባል ሲሆን ቁረይሽ የቁረይሽ ዘር ናቸው። እናታቸው ሃንቲም ሲባሉ የአቡ ጃሂል እህት ነበሩ። ገጽታቸው ዑመር ኢብኑን አል ኻጣብ ረዲያላሁን ቁመት ረዥም፣ ግምንባራቸው ሰፋ ያለ የሚያባራ ቆዳ ያላቸው ጺምም ፈጣማና ጸጉር ሎጫ ነበረ። በልጅነታቸው እንደ ማንኛውም አረብ የግመል እረኛ ነበሩ። በዚህ ጊዜ ውስጥ የመሳሪያ አጠቃቀም እና የዘር ግንንዳቸው ያጣኑ ነበሩ። ኡመር ኢብኑ አል ኻጣብ ረድ ያለውን ከልጅነታቸው ጎበዝ ተናጋሪ ነበሩ። ከእስልምና በፊት የነበራቸው ሕይወት በቂ መረጃ የለም። ሆኖም ግን በልጅነታቸው እረኛ እንደነበሩ እና በመቀጠልም ወደ ንግድ አለም በመግባት ነጋዴ ሆነው በዚህም መሰረት ከሌሎች ነጋዴዎች ጋር በመሆን ወደ ሶሪያ አቀንተዋል። በጃሂልያ ዘመን ኡመር ኢብኑ አል ኻጣብ ረዲየላሁ አንሁ የመንግስት ተላላኪ በመሆን ሲያገለግሉ ነበር። በዘመቻ ጦርነት ጊዜ በሁለቱ ተፈላሚ ወገኖች መረጃ አስተላልፈው ነበሩ። ዑመር ኢብኑ አል ኻጣብ ረዲላሁ ግጭቶች ሲፈጠሩ በጎሳዎች መካከል ርቅ በማውረድና ውሳኔ በመስጠት ጎበዝ ነበሩ። ወደ እስልምና ሲገቡ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ለመገደል ዑመር ኢብኑ አልኸጣብ ረዲላ ሰይፋቸውን ጎራዴ ታጠቀው ተነስተው እያለ ኡመር ኢብኑ አልኸጣብ ረዲላ ነሳቸው ለመግደል በተነሱበት ቅጽበት እህታቸውና ባለቤት ተወ ወደ እስልምና ወደ አዲሱ ሃይማኖት መግባታቸው ሰሙ። ኡመር ኢብን አል ኻጣብ ረዲለው አሸፈረኝ በለው ወዴ እናታቸው ቤት አመሩ። የኡመር ረዲለውን እህት ቁርኣን ስትቃራ ነበረች። ይህም የቁርኣን አያ ምዕራፍ ሲሰሙ ውስጣቸው ቀለጠ። ኡመር ረዲለውን ነቢይ ሰለላሁ አለይሂ ወሰለም ነብይነታቸው ከተረጋገጠ በኋላ በአስራ በአስራ ስድስተኛው ዓመተ ሰላሙ ኡመር ኡመር ኡመር ረዲየላሁ ዐንሁ እስልምና ከሆኑ በኋላ እስላም ከሆኑ በኋላ ከነብዩ ሰለላሁ ጎን አጠፋም ነበሩ፣ አይጠፉም ነበር። እሳቸውን ለመጠበቅ ማንኛውንም ነገር ያደርጉ ነበር። ስደት ሙስሊሞች ወደ መዲና እንዲሰደዱ ከአላህ ትእዛዝ በተላለፈበት ጊዜ በሚስጥር ወደ መዲና ሲሰደዱ ነበር። ኡመር ረዲ ላሁን ጉልበታም እና ተፈሪ ስለነበሩ ከሀያ ሰሃቦች ጋር በግልጽ ሁኔታ ያለ ምንም ችግር ወደ መዲና ተሰደዱ። በእስልምና ላይ ኡመር ኢብኑ አልኻጣብ ረዲ ላሁ በበድር፣ እሁድ፣ በኸይበር እና በሸለቆ ዘመቻዎች ላይ ተሳትፈዋል በነበረ ዘመቻዎች ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኮማንደርነት ሲመሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወዲ አኺራ ከሄዱ በኋላ በኻሊፍነት አቡበከር ረዲየላሁ መምረጥ ባስነሳው ውዝግብ መፍትሄ በመስጠት አቡ አቡበክር ረደላሁ ከሊፋ ሆነው እንዲመሩ አድርገዋል። ማሩ አድርገዋል። በአቡበክር ረደላሁ የኸሊፍነት አጭር ዘመን ውስጥ በረዳነት ሲያገለግሉ ነበር። ኸሊፍነት አቡበክር ረደላሁ ወደ ሞት መቃረባቸውን በተረዱበት ጊዜ ሰሃቦችን በመጥራት ኡመር ረዲየላሁ በኸሊፍነት ሊሾሙ እንደሆነ ከሰሃቦች ጋር ተመካከሩ። ሁሉም በዚህ ሀሳብ ስለተስማሙ ኡመር ረዲያላሁ አንሁ ሁለተኛው የእስልምና ኸሊፋ በመሆን ተመረጡ። ኸሊፍነታቸው ከተመረጡ ጊዜ አንስቶ የእስላምን ግዛት ማስፋፋት ስራዬ ብለው ተያያዙ። ሶሪያ፣ ኢራን ቄዲሲያ ዘመቻ በማሸነፍ አዘረባጃን እና አርሜኒያ በመውረር የእስላም መንግስት አቋቋሙ። ግብጽና የሶሪያ ሌላም በዚህ ጊዜ ውስጥ የራሳቸው አድርጎ በከሌፍነት ጊዜያቸው ውስጥ ኮሚቴዎችን በማቋቋም አንድ መንግስት መሰረቱ። ሙስሊም ካልሆኑ ሰዎች ገንዘብ ግብረ ማስከፈል ነጻ ሆነ፣ የዳኞች ስርዓት ማስፋፋት እንዲሁም በ17ኛው ዓመተ ሂጅራ የመግባቢያ ፎቶዎችን በማስተም አያሌ ስራዎችን ሰርተዋል። ኡመር ኢብኑ አልኻጣብ ረዲያላሁ በተለያዩ የድንበር ቦታዎች ሰራዊት በማስፋፋት ሀገሪቷን ከጠላት ይጠብቋት ነበር። ዑመን ኢብኑ አልኻጣብ ረዲያላሁን ሙስሊም ባልሆኑ ባሪያዎች ተወግተው በአስር በሶስተኛው ቀን ህይወታቸው አለፈ።